ሰላም ሰላም የዩቱብ ቤተሰቦች እንዴት ናችሁ? ሁላችንም ሰላም ብያለሁ። ዛሬ ደግሞ አንድ ታሪክ ይዤላችሁ ቀርባለሁኝ። ፕሮግራማችን እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝኩኝ ወደ ፕሮግራሜ እገባለሁኝ። ራስን ከመሆን ማንነታችንን ከማሳደግ እና ባደገው ማንነታችን ፍርሃታችንን ከመጋፈጥ ውጪ ድል የማግኘው መንገድ ምንድን ነው በፊታችን እንደ ተደነገረው ገጠመኝና እንደ እለቱ ሁኔታ ራስን እንደመለወጥ ምን አድካሚስ ሕይወት አለ? አንድ ጊዜ አንዲት አይጥ በሰላም ስትኖር ሳለች በድንገት ድመት አይታ እጅግ ደነገጠች። ከዚህ ድንጋጤ ለመዳን ምርጫዋ ብዙ ነው። ለምሳሌ ምናልባት ድመቷ ፈሪ ልትሆን ስለምትችል መጋፈጥን፣ ሁኔታውን ማየት አላዛልቅ ካለ ወደ ቀዳዳዋ ሮጣ ገብታ እስኪያልፍ ድረስ መሸሸግ። አይጧ ግን የመረጠችው ያልተጠበቀ መንገድ ነው። እርሱም በቪዲዮችን መጨረሻ ድረስ ያውቁታል። ምንድን ነው? አይጥ ምናለች? ፈጣሪ ሆይ ሁለተኛ ድመትን እንዳልፈራ እባክህ ድመት አድርገኝ በማለት ጸሎቷን አደረሰች። የተመኘችውንም ሆነላት፣ ወዲያው ወደ ድመትነት ተቀየረች። ብዙም ሳትቆይ ግን ውሻ በፊቷ ተደቅኖ አገኘች። እርሷም እንደለመደችው ለፈጣሪዋ ጸሎትን በማቅረብ ማነብነቧን ቀጠለች። ፈጣሪ ሆይ ሁለተኛ ውሻ እንዳልፈራ እባክህን ውሻ አድርገኝ። አሁንም ፈጣሪዋ የተመኘችውን ሰምቶ ፍላጎቷን ሞላላት፣ ሆንላትም ወዲያው ወደ ውሻነት ተቀየረች። ሆኖም ይሄኛውም ማንነቷ ብዙም አላዛለቃትም። ከጥቂት ጊዜ በኋላ መንገድ ስታቋርጥ አንበሳን አየች። የተለመደውን ጸሎቷን ወደ ፈጣሪዋ ጋ ልታደርስ አሁንም ቀጠለች፣ ጸሎቷንም አደረሰች። ፈጣሪ ሆይ ሁለተኛ አንበሳን እንዳልፈራ እባክህን አንበሳ እንድታደርገኝ እለምንሃለሁ። እንደገና አሁንም የተመኘችውን ሆንላት፣ ወዲያው ወደ አንበሳነት ተቀየረች። አንበሳነቱንም አላዛለቃትም። ከጥቂት እርምጃዎች በኋላ አንድ ለአደን የወጣ አስፈሪ ሰው መሳሪያ ታጥቆ አየችና እጅግ ደከማት፣ ደነገጠችም። ፈጣሪ ሆይ አንዴ ብቻ ታገሰኝ፣ ሁለተኛ ሰውን እንዳልፈራ እባክህ ሰው አድርግኝ ብላ ተማጸነችው። እርሱም ፈጣሪዋ ጸሎቷን ተቀበላት። የተለመደውን ጸሎቷን አቅርባ ፈጣሪዋም እንደፈለገችው ወደ ሰውነት አየራት። በተለዋወጠ የደከመ ማንነቷ ለማሳረፍ ቤቷ ገብታ ቁጭ ባለችበት ቴሌቪዥን ማየት ጀመረች። ስታይ አንድ የኮሽታ ድምፅ ሰማች። እሷም ዘወር ስትል አይጥ ወዲ ወዲያ ስትል አየችና እጅግ ፈራች፣ ድንግጥም አለች። የመጨረሻውን ምኞቷን በጸሎት መልክ በድንገት ከአንደበቷ ወጣ ጌታይ ሆይ ፈጣሪ ሆይ ሁለተኛ አይጥን እንዳልፈራ እባክ ወደ ቀድሞ ማንነቴ መልሰኝ ወዲያውኑ ይህ የመጨረሻ ምኞቷ ሆነላትና ችግሯን ለማሸነፍ ራስን ለመቀየር ራስን የመቀየር ጉዞዋን ወደ ጀመረችበት ወደ አይጥነት ማንነቷ ተመለሰች። ብዙ ቀናትን ካባከነች በኋላ ማለት ነው። እንግዲህ ፕሮግራማችን ይህ ነው። እንግዲህ ከዚህ ቁም ነገር እንደምትወስዱ ተስፋ አድርጋለው። ራስን ከመሆን ጋር የተያያዘ ነው። ራስን መሆን ምን ያክል ዋጋ እንዳለው፣ ከራስ ማንነት ደግሞ መውጣት ምን ያክል ብዙ ዋጋ እንደሚያስከፍል ከዚህ ቪዲዮ እንደ